ብዙ ነገር እንተናልኩ በእርግጥ ያንቺ ስለሆነ ያንቺ ጉዳይ ስለሆነ ነው። የአንቺ ነገር አስተካክላለሁ ስላሰብኩኝ ነው። ግን ይህን ያለን ተጨነቂና ራሱን እስከስች ድረስ እውነትህን ነው እንዴ? በደንብ ነው እንዴ? ራሷን ስ የወደቀችው ረኔ ልውደቅናት እን ልሰፍሰፍላት እኔ ካንጋሮ ፎም ልሁንላት። ደግሞ የውሸቱ ምልክት ጭንቅላቱ አሳከከቁ በማያገባኝ ገብቼ እውነታችሁን እውነትህን ነው በማያገባችሁ ገብታችሁ የሰው ቤት ህይወትን ብጥብጥ አደረጋችሁ ማለት ነው። እኔ ኮ ቀድሜን ተናግሬ ነበረ ይሄ ነገር ይዘው እንደሚመጡ ማለት ነው። ተጸጽቻለሁ ብሎ እንደሚመጣ ቤተሰብ ቀድሚያችሁ ቪዲዮ ሰርቼ ነበረ። ይኸው ያልኩትን አልቀረም እያስመሰሉ መጡላችሁ ማለት ነው። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ሌላው ትላንትና አውሬሽ በተናገረው ንግግር፣ ለሩታ ባለው ንግግር አንድ ነገር በጣም ገርሞኛል ማለት ነው። እሱም ምንድን ነው ሩታ ይሄን ና ክል በእኔ ለምን እንዳማረረች አልገባኝም። ምን እንዳጠፋውባት እባክህ እውነትህን ነው አብርሃም፣ አይደለም አንተ ማለት ነው ኦዲየንሶች፣ የአንተ ተመልካቾች ራሱ ገብቷቸዋል። በደምብ ገብቶናል ማለት ነው። ምን ነው እንዳልገባ ሆነ ሀስ መሰልክ ማለት ነው። በዚህ ልክ እኔም ብለው አብርሃም አሁን ላይ በሩታ ላይ እቃቃ ጨዋታ እየተጫወከ መሆኑን በደንብ አድርጌ አስረግጭ ነው የምነግርህ፣ ማለት ነው። እስከዛሬ ድረስ እኛ ሁለታችሁንም ሰላም እንድትሆኑ ታርቃችሁ እንድትመጡ ነው እየረዳናችሁ የነበረው ማለት ነው። እውነት እውነታው ስንናገር ግን በደንብ አርገን እንነጋገርበታለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከእኔ ጋር ሆኖ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብያለው በያላችሁበት ሰላማችሁ አላ ሀብዛሌ ላላፍዬ፣ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላያክብረልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ ውዶች ዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነፂና የነፂ ወንድም የአቤላ ቪዲዮ ነው ማለት ነው። ትናንትና እንግዲህ ፎቶ ለጥፎ ነበር ኮሚኒቲ ላይ ማለት ነው። እንዶ ሰላሳ ሁለቱን ጥርሳቸው ምንም ሳይቀንስ ፈገግ ብለው ነበር የመጡት ማለት ነው። ብዙዎቻችሁ ብዙ ግምት ገምታችሁ ነበረ። እኔ ግን ቀድሚያቸው ቪዲዮ ሰርቼ ነበር። ቤተሰብ ይሄ ፈገግታቸውማ እንግዲህ የበቀደሙ ልክ በጠረባ እንደተጣለ ፍየል የወደቀችውን አወዳደቅ ፋይዳ ይዞ ሳይመጣ አይቀርም። ወንድሟ ተጸጽቻለሁ ብሎ ነው የሚመጣው ብዬ አስቀድሜ ቪዲዮ ሰርቼ የላችሁ ነበረ ማለት ነው። እናም ያልኩት አልቀረም፣ ሳይውል ሳያድር ያን የሆኑ ቪዲዮ ሰርተው ለቀቁ ማለት ነው። ምን እያለ ነው ወንድሟ? በማያገባኝ ገብቼ እንደዛ እየዘባረኩኝ አንቺን ያልሆነ ውስጥ ከተትኩሽ፣ እንደዛ ራስሽ እስከምስቺ ድረስ እንደውም ዶክተሮቹ ሌላ ነገር ቢሉኝ ደስ ይለኝ ነበር። ግን እነሱ ያሉኝ ምንድነው እስትረስ እና ጭንቀት ነው ብለውኝ አረፍኑ። ስለዚህ ቅርታ ትቀበኛለሽ ወይስ አትቀበኝ? እውነትህ ነው በጣም እኔ ልንሰብሰብ እንደዚህ እንዲሁ እንዲሁ እኮ ከንጋር ሮፎም ልሆንላችሁ እኔ እኮ በመጀመሪያ ብዬ ነበረ። እንደዛ ስትዘበራርቅ የነበረው እኛማ እኮ እንዶ አዋቂ በጣም በሳል ሰው አርገንህ ነበር፣ እያሞጋገስን የነበርነው ማለት ነው። እንደው ያሞጋገስንበት አፋችን እንኳ እያ ሳንል ራሱ ይ ቀለም። ኧረ ተይ አንቺ፣ ሁሌ እንደዚህ የተናገርነውን እንኳ ጠብ ሳይል ይኸው፣ አንተ እየዘባረቀ መጣ። እኛ የእናንተ ስራ መች ሳናቀው ቀርተን ነው? ደግሞ በማያገባኝ ገብቼ ገባህ እኮ ገብታችኋል እኮ የሰው ቤት ህይወት እኮ በጠበጣችሁ። የሰው ትዳር እኮ እንዳልሆነ አመሳችሁ እኮ በማይሆን ነገር ማለት ነው። እናንተማ ምን ይዛችሁ ምን አጀንዳ ይዛችሁ እንደመጣችሁ እኮ እኛ ግልጽ ነው ገብቶናል ማለት ነው። ግን የገባንን ማከል በደንብ ለመናገር ስለከበደን ነው። እናንተ ተጸጸቱበት። የሰው ቤት ትዳርን ባልና ሚስትን አጣልታችሁ በጥብጣችሁ፣ አሁን ዛሬ ላይ ሁሉ ነገር ከተጠናቀቀ በኋላ በጥብጣችሁ ካጠናቀቃ በኋላ ተጸጽቻለሁ፣ ይቅርታኝ ትቀበኛለሽ አትቀበ፣ ወዳ ነው ትቀበላለች። ምክንያቱም የልቧን አድርሳለች ማለት ነው። እነዚህ የልቧን አድርሳለች፣ የሰው ቤት ትዳርን በጥብጣለች። ሲቀጥል መቼም ቢሆን መቼም ደስተኛ አይደላችሁም እናንተ ማለት ነው። ደስተኛ ልትሆኑ አትችሉ፣ ምክንያቱም ሰውን አጣልታችኋል፣ ባልና ሚስት አፋታችኋል፣ አለያይታችኋል ማለት ነው። ግልጹ ስነግራችሁ፣ ነጭነጫን ስነግራችሁ ማለት ነው። እና አትላላጡብን። ድሮ አልተጣላችሁም ነበር፣ ድሮ አልተጣላትም ነበረ። ሲቀጥል እህትም አይደለችም። ውሸታት ዋሹ። እስከ እስከመቼ ድረስ ነው ግን ሰብስክራይብ ለማሳደግ እየዋሻችሁ እየተዝረከረጋችሁ የምትኖሩት ማለት ነው። ለማንኛውም ውዶችዬ ስለነዚህ ይህን አከል ካልኩኝ ይበቃኛል የእውነት እኔ ቀድሜም ተናግሬ ነበረ። ማለት ነው ይሄ ነገር ይዘው እንደሚመጡ ተናግሬ ነበረ። እንደዛ ያዙ ይልቀቁኝ ሲሌ ነበረ። እንደ መልካም ሰው ሲያጫውተው የነበረው እኛ ጥሩ ሰው ነው ብለን ማለት ራሳችንን እንድናታለል ነበር እንደዛ ያደረገው እንጂ፣ በመጀመሪያም ለሩታ አስቦ አይደለም። የእነሱን ህይወት አስተካኪ፣ አስታርቂ በሆዷ ልጅ አለ ምናምን ብሎ ሲዘባርቅ የነበረ ውሸቱ ነበር ለማስመሰል ነበረ። ማለት ነው አሁን ስራቸው ካጠናቀቁ በኋላ ይቅርታ ትቀብኛለሽ አትቀበይኝም ብሎ መጣ ማለት ነው። ለማንኛውም ስራችሁ አውጣችሁ ማለት ነው። ስራችሁ አውጣችሁ እናንተ መቼም ቢሆን ደስተኛ አይደላችሁም እውነቱን ስነግራችሁ ማለት ነው። ሌላ ወደ አብርሃምና ወደ ሮታ ስመጣ ማለት ነው ትላንትና እንግዲህ አብርሃም በተናገረው ይህን ያክል ያጠፋሁበት ወይም ያማረረት ጉዳይ ግልጽ አልሆነልኝም እያለ ነበር ማለት ነው። አይደለም አብርሃም፣ ለአንተ ደግሜ ደጋግሜ ልነግርህ የምፈልገው ለወዲንሶች ግልጽ ነው። ገባህ አይደለ? ቪዲዮ ትከታተላለህ፣ የብዙዎቻችን ቪዲዮ ትከታተላለህ። እየተናገርንህ ነበረ ጥፋትህን ማለት ነው። ግልጽ ነው። ያጠፋኸው ደግሞ በደንብ አድርጎ ገብቷል። እንዳልገባህ እንዳትሆን አብርሃም ተጎጂ እኮ አንተ ነህ እንጂ ማንም አይደለም። እንኳን አይደለ አንተ ለብዙ ለብዙ ሰዎችን ያበሳጨ ስራ ነው የሰራኸው። እንዴት ነው ላይገባህ የሚችለው? ሰሞኑ የተሰራው ነገር ነው ለእሱም ይቅርታ ጠይቅ ያለው ቀለል አድርገህ ነው ይቅርታ የጠየቅኸው ማለት ነው። ቀለል አድርገህ እንዲሁ ትላንትና እኛ እየጠበቅን ነው የነበረው ማለት ነው እንዲሁ ሚስቴን አጥፍቻለሁ፣ በቃ ወደ ቤት ተመልሽ፣ ወደ ቤት ግቢ፣ ይኸው በአባቴ ፊት ከዚህ በኋላ ቃል ገባልሻለሁ ወይ ይቅርታ ብለ ተንበርክክህ እግሯ ላይ መውደቅ ሲገባ እኔ ያጠፋሁት ጥፋት አልገባኝም ነው ያልከው። እውነቴን ነው ብለ አብርሃም ግልጹ ስነግረህ አንተ በሚስትህ ላይ በጣም እቃቃ ጨዋታ ወይም ድራማ እየሰራህባት ነው ያለው ማለት ነው። በይበልጥ አንተ የምትናገራቸው ነገሮች በይበልጥ ቅስሟን ይሰብራታል። በቃ ገብቶ እንዳልገባህ የምታስመስላት ነገር ማለት ነው። አሁንም ወደ ራስህ ተመለስ። አሁንም ወደ ራስህን ተመልሰ አባትህን ወደ ቡታጀራ ሳይመለስ በፊት ሚስትህን አግኝተ በእግሯ ላይ ተንበርክከ ይቅርታ ጠይቅሃት፣ ወደ ቤትህ አስገባት። አው አንተ አሁንም ደግሜ እንደጋግሜ ትላንትናም ተናግሬ ነበረ። ስለ ሚስትህ መሰበር፣ ስለሚስትህ መጎዳት፣ ስለ ሚስትህ ልቧን መሰበር እምባ በዓይኗ መሙላትን ሳይሆን ከሰውነት ተራ መውጣቷን ሳይሆን ያስጨነቀ የወዴንሱ ጉዳይ ነው። ገባህ አይደለም? ሚስትህን ስትንከባከብ ሚስትህን በአክብሮ አክብረሃት ስትይዛት ሁሉም ወዴንስ ይወዳሃል። በቃ ከምንም በላይ ደግሞ ለኦዲየንስ ሳይሆን አንተ መጨነቅ የነበረብህ ለሚስትህ ለሩታ ነው። አሁንም ሰላም አውርዳችሁ፣ እርቅ አውርዳችሁ፣ ይቅርታ ጠይቃት። ይቅርታ ብትጠይቃት ነው ቢሻለህ እንጂ ማስመሰሉ ጥሩ አይደለም። እኔ ያጠፋሁት ጉዳይ አልገባኝም። ምን ማለት ነው አልገባኝም? ግልጽ እኮ አማርኛ ነው እንዴ? ሚዲያ ኦዲየንሱ በሙሉ እኮ አይቶታል። እናም አብርሃም በዚህ ልክ ጥሩ አይደለም። አሁንም ይቅርታ ጠይቅ ነው የምንለህ፣ ማለት ነው ከጥፋትህን ተመልሰ ጥፋትህን ሙሉ በሙሉ መቶ በመቶ እመን። ካመንክ ሩታ ምንም ችግር የለባትም፣ ባንተ ላይ ማለት ነው። አንተ ነፍሰ ገዳይ አይደለም። በቃ ማንም ሰው ያጠፋል፣ ግን ጥፋቱን ማወቁ ነው። አንተ ግን ጥፋትህን አንዴ እንዳወቅክ ትሆናለህ፣ አንዴ ደግሞ እንዳላወቀ ታስመስላለህ ማለት ነው። ስለዚህ ሙሉ ለሙሉ የጥፋተኝነት ስሜት ተሰምቶ እኔ ጥፋተኛ ነኝ በቃ ብለህ በወዴን ስም በአባትህን ፊት ቃል ገብተህ ይቅርታ ጠይቀህ ወደ ቤትህን አስገባት ነው የምለው። ሰላማችኋን ያብዛልኝ። ወዳችኋለሁ። ቻው